ብፁዕ አቡነ ማርቆስ በመንበረ ፓትርያርክ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ በ24ኛው ሰበካ መንፈሳዊ ጉባኤ ማጠቃለያ መርሃ ግብር ላይ ለቤተ ክርስቲያን ዋነኛው ነገር ስብከተ ወንጌል ማስፋፋት እንደመሆኑ መጠን ከየአህጉረ ስብከቱ የመጡ ሊቃውንት ሞት እንዲቆም መስበክ እንዳለባቸው መልእክት አስተላለፉ። ወንድሞቻችን ዳውንተ ቤተ ክርስቲያን፣ እንዲሁም በየሀገረ ስብከታችሁ ወንጌላችሁ የመጣችሁ እንደ ሞት እንዲቆም ጦርነት እንዲቆም ስበባዛቃስፈ ሰው የሆነ ሰው አይጠላም። ጋዴል ካልሆነ መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም። በው ነው ምክንያቱስ ምን ትርፍ አለ ሰው ወንድሙን ወንድሙ እያጣ ይኸ ምን ስትል ይባላል? እንኳንችን አንድ በአንድ እናት በአንድ ሀገር በአንዲት ቤተ ክርስቲያን ያለ ሕዝብ በእውነቱ ስለዚህ እንዲያውም በወንጌሉ ዙሪያ እንድንበረታ ነው። ብፁዕነታቸው አትግደል፣ ባልንጀራን እንደ ራስ ውደድ የሚለው የመጽሐፍ ቅዱስ ቃል አጽንኦ ተሰጥቶ ለምዕመናን ሊሰበክ እንደሚገባም ይጠቁማሉ።

በያንበት መሽል እኮ መጽሐፍ ነው ይናገረው። እደው ለመጠው ነፍሶሙ ነው ሰውነት አሳልፈው የሚሰጡት ወንጀል እንዲያቀርቡ ነው እኮ አይሆንም። አዎ እደው ለመጠው ነፍሶሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ህይወታቸውን አሳልፈው እናንተም ሰጣችኋለሁ። ራውኑ ይዛረብ እንደዚህ ያቃል እንደዚህ ቆራት ባልሆኑ ወደዚህ ለማምጣት ያዳግታሉ እና መጠንከር አለብን ነው። ምክንያተ ድህን ወይም የድህነታችን ምክንያት የሆነች የእመቤታችንን ክብር ለሚነኩ ግለሰቦችም መልእክት አስተላልፈዋል። መከራ ለማምጣት የተዘጋጀ ትውልድ ነው። ይህንን ሀይ ማለት አለብን። እመቤታችን ለኢትዮጵያ ቤተክርስቲያን ከለለች እ ምንድን ነው የሚባል ምንስተሩ ነው ምስጢረ ስጋዌም በምን ይሰበካል? ኦበይንተዝና ፈቀረችስ ምን ብለን እናዜመዋለን? ስመወለ ኪለንስ ምን ይሆናል? እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራን፣ ሁላችንስ ስኮላርሺፓችን እንኳ መቤታችን ናት ናትአደ አይደለም በእመቤታችን ስም ነው መ በእንተ ማርያም እያለ ብመናኑም በዚህ ነው ሲባረኩ የሞሩ ብፁዕነታቸው መላኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ሲያበስር እንዳላት የቅድስት ቤተ ክርስቲያንም ደስታ የተበሰረው በእመቤታችን በኩል መሆኑንም ይገልጻሉ። እንዲሁ ምስኪለስቀ ምን ተብሎ ገብርኤልስ ምን ይለን በእውነት

ክርስቶስ አለ ሌላ በቤተልሔም የተወለደ መቤታችን ልጅ ነው፣ እግዚአብሔር አብ የባሕርይ ልጅ። ሌላ መድህን ያለ ሌላ ክርስቶስ የለም። በእውነቱ እና ሊቃውንቱ እንዲህ ቀስ ቆያሉ። ሙከራ እኮ ነው። ዜማችሁም ትነጠቃላችሁ። ነ ምን ብላችሁ ታዜማላችሁ? ምን ብላችሁ ትጸልያላችሁ? እና እዚህ ላይ በእያላችሁበት ሀገረ ስብከት ጠንከር ብሎ መስበር ማስተማር የታወቁትንም በእውነቱ በሕግ እንደ መንግስት በሕግ ጥላ ስር እንዲውሉ መተባበር አለ ሰላም የሚነሱትን በመጨረሻም ለሁሉም ተሰብሳቢዎች አባታዊ ምክርና ተግሳጽን አስተላልፈዋል። ተውማን ክርስቲያን እንዴት ክርስቲያንና ወንድምህን ትገላለህ? ብንል አይገለም። እርግጠኛ ነኝ። አቅም አለው የእኛ አቅም እውነቱን መናገር ነው። እውነት አቅም ነው። እውነት ኃይል ነው። መርቱ፣ ጠንክሩ ነው የምለው። ቅዱስ አባታችን ቁራቸው ይድረሰን። እግዚአብሔር ጉባኤያችን ይባርክልን።